ሄዷል። በርካታ በረራዎችም ተሰርዘዋል። የመላው ዓለም መድረክ ትኩረቱን ኢትዮጵያ ላይ አድርጓል። የኃይሊ ጉቢ ጩኸት ከጥልቁ ተነስቶ ዓለምን ያስጨንቀው የኢትዮጵያ ፍንዳታም። የዓለም የአየር ክልል ለቅስፈት ተናወጠም። በረራዎች ቆሞ የሺህ ዓመታት ዝምታ ተሰበረ። ይህ ከኢትዮጵያ ጥልቅ ምድር የተሰማው የፍርድ ጩኸት ነው። በኢትዮጵያ አፋር ክልል በሶስት የዓለም አህጉራዊ ሰሌዳዎች መጋጠሚያ ላይ ሺ ዘመናትን ተኝቶ የነበረው ኃይሊ ጉቢ እሳተ ገሞራ በድንገት ከእንቅልፉ በመንቃት ዓለምን ያናጋ ታሪካዊ ፍንዳታን አስመዝግቧል። የክስተት የጂኦሎጂካል አደጋ ብቻ ሳይሆን የኢትዮጵያ ድንኳኖች ጭንቀት ከሀገራዊ ድንበር አልፎ በሌሎች ሀገራት ላይ የተጣለ አስደንጋጭ መንፈሳዊ ጥላ ነው። የአስፈሪው አመድ ጉዞ ቀይ ባህርን የተሻገረው የጥፋት ምልክት። ፍንዳታው አመዱን እስከ 15 ኪሎ ሜትር 49000 ጫማ ከፍታ በመርጨት ወደ ስትራስቶፌር ውስጥ እንዲገባ አድርጓል። እዚያም በከፍተኛ ፍጥነት በሚጓዙ ነፋሳትም ታግዞ በ12000 ዓመታት ውስጥ ታይቶ በማይታወቅ ሁኔታ ወደ ምስራቅ ተምዘገዘገም። የመጀመሪያው ድንጋጤ ሳውዲ አረቢያና የመንን ነበር የመታው። አመዱ አይባህርን ሲያቋርጥ የዓለም የንግድ መስመር ዋና የደም ቧንቧ ላይ የስጋት መጋረጃ ጣለም። ሳውዲ አረቢያና የመን የአመዱን ደመና በግንባር ቀደምትነት በመቀበል በመካከለኛው ምስራቅ የሚደረጉ በርካታ ዓለም አቀፍ በረራዎች እንዲዛወሩ፣ እንዲሰረዙ ተገደዱ። የኦማንና የፓኪስታን ስጋት ቀጠለም። ቀጥሎም አመዱ በአረብ ባህረ ገብ መሬት ላይ ያለውን ሰላም አጥፍቶ ወደ ኦማን እና ፓኪስታን የአየር ክልል ዘለቀም። የፓኪስታን የሜትሮሎጂ ክፍል ሁኔታው በድንገተኛ መልኩ በመከታተል የአቪዬሽን ማህበረሰቡን በከፍተኛ ሁኔታም አስጠነቀቀም። የመጨረሻው መዳረሻ ህንድ ሆነም። አመዱ 10,000 ኪሎ ሜትር ተጉዞ ህንድ ላይ መድረሱ ግን የአለምን ትኩረት በሰፊው የሳብና አስገራሚ እንዲሁም አስደንጋጭ ክስተት ሆነም። ዘኢንዲፔንደንት ሮይተርስና ሂንዱስታን ታይምስ ጨምሮ በኢትዮጵያ በተነሳ እሳተ ጎመራ ምክንያት በህንድ ዋና ከተሞች አካባቢ በረራዎች መቋረጣቸውን በሰፊዎች ዘገቡ። ይህ የኢትዮጵያ ውስጣዊ ጭንቀት መላውን ዓለም ሊነካ እንደሚችል ያሳየ ድንቅ እንዲሁም ደግሞ አስፈሪ የታሪክ ክስተት ሆንም። ይህ ታዲያ የፍርድ በትር ወይስ የለውጥ ምልክት ብለን መጠየቃችን አይቀርም። በኢትዮጵያ የሚፈሰው ደም እና የኃይሊ ጉቢ የ1200 ዓመታት ዝምታ መሰበር በአንድ ጊዜ መከሰታቸው የሃይማኖት ሊቃውንትና መንፈሳዊ ተንታኞችን አስገርሟል። በምድር ላይ የሚፈሰው ደም ወደ ሰማይ ጮኋል፣ ምድርን በመጨረሻ ለዚያ ጩኸት ምላሽ ሰጥታለች። የኢትዮጵያ ውጥረት ዓለም አቀፍ ሆኗል ማለት ነው። መንፈሳዊ ንዝረትን ይፈጥራል። ምድር ከሺህ ዓመታት በኋላ መጮህ የጀመረችው በሀገሪቷ ላይ የተከማቸውን ግፍና የንጹሐን ስቃይ ምላሽ ለመስጠት ነው። በረራዎች መቋረጣቸው ደግሞ የሰዎችን ፈቃድና የንግድ እንቅስቃሴ ከእግዚአብሔር ቁጣ ምልክት በታች መሆኑን ያሳያል። የዓለም መደናገጥ። ዴይሊ ሜልና ሌሎች ዓለም አቀፍ ሚዲያዎች የተፈጠረውን ድንጋጤ በዘገቡበት መጠን ይህ ከአፍሪካ ተነስቶ እስያን ያቋረጠ የተፈጥሮ አደጋ መላው ዓለምን በንቃት በስጋት፣ የኢትዮጵያን ሁኔታም እንዲመለከት ማስገደዱን ያመለክታል። የጎብኚዎች ደስታና የባለስልጣናቱ ስጋት ደግሞ ይቀጥላል። በዚህ አስደንጋጭ ክስተት ዙሪያ የተፈጠሩ ምላሾች እጅግ ውስብስቦች ናቸው። ሳይንቲስቶች ለጉብኝት አሰፍስፈዋል። ለጂኦሎጂስቶችና ለአደጋ ተመራማሪዎች የታላቅ ፍንዳታ ለመማር ወርቃማው ድላችን ነው አሉ። በሺህ ዓመታት ውስጥ ለመጀመሪያ ጊዜ የአህጉራዊ ሰሌዳ መለያየትን በንቃት በማጥናት የምድር ሚስጥርን እየጎበኙ ነው። አቪየሽን ደግሞ በእጅጉ ደንግጧል። የዓለም አቀፍ የአየር መንገዶች ባለስልጣናትና አየር መንገዶች እንደ ኬ ኤልኤም ያሉ በድንጋጤ ውስጥ ናቸው። በረራዎች መቋረጣቸው በቢሊዮን የሚቆጠር ዶላር ኪሳራን ያከናንባቸዋል። የተደሰቱት ደግሞ በአንፃሩ በአካባቢው የጂኦ ተርማል ኃይል አምራች ለመሆን ለሚፈልጉ ወገኖች የምድር ኃይል መለቀቅ አዲስ የኢነርጂ ምንጭ ማግኘት ተስፋ ሊሰጥ ይችላል። የኃይሊ ጉቢ ፍንዳታ በዚሁ ከቀጠለ የዓለም የአየር ንብረትን በመቀየር የንግድ መስመሮችን በማስተጓጎል የሰላም ቀጠናዎችን አደጋ ላይ ይጥላል። ይህ ክስተት የኢትዮጵያ ጭንቀት የዓለም ሁሉ ጭንቀት መሆኑን የሚያረጋግጥ ወደ ንስሐና ወደ ትክክለኛ ምላሽ እንድንመለስ የሚጋብዝ እጅግ በጣም ልብ አንጠልጣይ የሚመስል ግን ደግሞ አስፈሪ የታሪ ክስተት ሆኖ ይቀጥላል። የአመዱ ፍልስፍና የአየር ንብረቱ ለውጥና የኢትዮጵያ ጂኦ ፖለቲካዊ ሚናን ስናይ የአይሊ ጉቢ እሳተ ገሞራ ፍንዳታ በኢትዮጵያ ምድር ላይ የተከሰተ ቢሆንም የዓለም የአየር ንብረትና የጂኦ ፖለቲካል ሚዛንን ሊያናጉ የሚችሉ ሁለት ትላልቅ ውጤቶችን አስከትሏል። አንደኛው የአየር ንብረት ለውጥ ተጽዕኖ የዓለም ሙቀት መቀነስ ወይ ደግሞ መዛባት ነው። እሳተ ገሞራዎች ከሚተፏቸው ነገሮች መካከል አመድ እና ጋዞች በተለይም ሰልፈር ዳይኦክሳይድ ስኦ2 እንደሚሉት ልሂቃኑ ለዓለም አቀፍ የአየር ንብረት ቁልፍ ሚና ይጫወታሉ። የኃይሊ ጉቢ አመድ ወደ ስትራስቶፌር ከ10 ኪሎ ሜትር በላይ መድረሱ ይህንን ተጽዕኖ የማይቀየር ያደርገዋል። ሌላው የሙቀትና ቅዝቃዜ መፈጠር ነው። የሰልፈር ጋዝ መስተጋብር ወደ ከፍተኛ የተተፋውን ሰልፈር ዳዮክሳይድ ኤስኦ2 ከውሃትነት ጋር በማዋሃድ የሰልፈሪክ አሲድ ጠብታዎችን ይፈጥራል። ሌላው የፀሐይ ብርሃን መከላከያ ነው። እነዚህ ጠብታዎች በሰፊው ተንሳፈው በመስፋፋት ኤሮሶል ሽፋንን ይፈጥራሉ። የሽፋን ከፀሐይ የሚመጣውን ጨረር ወደ ምድር ከመድረሱ በፊት ወደ ጠፈር በመመለስ ለጊዜው የምድርን አማካኝ የሙቀት መጠን እንዲቀንስ ያደርገዋል። ታሪካዊው ምሳሌን ብንመለከት በ 1991 በፊሊፒንስ የተከሰተው የፒናቶቦ ፍንዳታ ለሁለት ዓመታት ያህል የዓለም አማካኝ የሙቀት መጠን በ0 5 ዲግሪ ሴልሽየስ እንዲቀንስ አድርጎ ነበርም። የኃይሊ ጉቢ ፍንዳታ ተመሳሳይ የረጅም ጊዜ ተጽዕኖ መፍጠር ባይችል እንኳን በአካባቢው ክልሎች ላይ ከፍተኛ የሆነ በረዷማ ቅዝቃዜን ሊያስከትል ይችላል። ሌላው የረጅም ጊዜ የአየር ንብረት መዛባትን ያመጣል ነው። የዝናብ ስርጭት ለውጥ በከፍተኛ ከፍታ ላይ የተንሳፈፈውን አምድ በከባቢው አየር ውስጥ ያለውን የሙቀት መጠን ስርጭት ስለሚውጠው የዝናብ ስርጭቱ እንዲዛባ ሊያደርግ ይችላል። የምስራቅ አፍሪካ ስጋት ዋናና ቁልፍ ጉዳይ ነው። ፍንዳታው አዲስ የሆነ ድርቅ ወይ ደግሞ በተቃራኒው ከፍተኛ የጎርፍ መጥለቅለቅ በምስራቅ አፍሪካ ክልል ላይ ሊያስከትል ይችላል የሚል የልሂቃኑ ስጋት አለም። ቀጣዩን እንመልከት። የጂኦፖለቲካዊ ፋይዳ ነው። ኢትዮጵያ የዓለም አጀንዳ ማዕከል መሆኗ ነው። አይኖች ሁሉ ኢትዮጵያ ላይ ናቸው። አንዳንዶች ኢትዮጵያ ስትራቴጂ ሀገር ናት ሲባሉ ተረት የሚመስላቸው አሉ። አሁን ግን የኃይሌ ጉቢ ፍንዳታ ይህንን ተረት ለሚሉት ምላሽ የሰጠ ይመስላል። የኃይሊ ጉቢ ፍንዳታ ኢትዮጵያን በዓለም የጂኦፖለቲካዊ ካርታ ላይ ባልተለመደ መንገድ ጎላ አድርጓታል። ከታላቁ የዓለም ዲፕሎማሲ ባሻገር ኢትዮጵያ አሁንም ዓለም አቀፍ ስጋት ምንጭ ሆና ብቅ ብላለች። አንደኛው ታዲያ የአቪየሽን ኃላፊነትና ውጥረት ነው። አለም አቀፍ ተጠያቂነት። ፍንዳታው በቀይ ባህር፣ በሳውዲ አረቢያ፣ በህንድና በሌሎች ሀገራት ላይ የአየር በረራ መስተጓጎል በመፍጠሩ እነዚህ ሀገራት የኢትዮጵያን የጂኦሎጂ እንቅስቃሴ በቅርበት እንዲከታተሉ ተገደዋል። ሌላው የዲፕሎማሲያዊ ግፊት ነው። ተጎጂ የሆኑ አየር መንገዶችና ሀገራት ለወደፊቱ ከኢትዮጵያ የአየር ክልል ጋር ለተያያዙ መረጃዎችና የቅድመ ማስጠንቀቂያ ስርዓቶች ላይ የላቀ ትብብርና መረጃ የማጋራት ግዴታ እንዲጣራ ሊያስገድዱም ይችላሉ። የውሃና የምድር ባለቤትነት አፋርና ስምጥ ሸለቆን እንዳሰው። የኢነርጂ ፋይዳ ኃይሊ ጉቢ የሚገኝበት የአፋር ክልል የታላቁ ስምጥ ሸለቆ ዋና አካል ነው። የክልል ከፍተኛ የሆነ የጂኦተርማል ኃይል የማመንጨት አቅም አለው። ፍንዳታው ይህንን የኢነርጂ ምንጭን በመጠቀም ያለውን ስጋት ተስፋ በአንድ ጊዜ ያሳያል። ሌላው የአዲስ አህጉር ልደት ወይ ደግሞ ውልደት ነው። የጂኦሎጂስቶች የአፍሪካ ቀንድ በቢሊዮን ዓመታት ውስጥ ከአፍሪካ አህጉር ሊለይ እንደሚችል ይገምታሉ። የኃይሊ ጉቢ አይነተኛ ኃይለኛ ፍንዳታዎች የዚህ መለያየት ሂደት ፍጥነት መጨመሩን የሚያመላክቱ ሲሆን፣ የኢትዮጵያን የባህር ዳርቻና የጂኦሎጂካል አወቃቀር በዘላቂነት ሊለውጥ ይችላል። የኃይሊ ጉቢ ቁጣ ከኢትዮጵያ የውስጥ ጭንቀት ተነስቶ የዓለምን የአየር ንብረትና የጂኦፖለቲካል መስተጋብር በአንድ ጊዜ የሚፈታተን በዘመናችን እጅግ አስገራሚና ልብ አንጠልጣይ ክስተት ሆኖ ዛሬም ቀጥሏል። ከኢትዮጵያ የተሰማው ይህ ድምፅ ዓለምን በአቪዬሽን መደናገጥና በአየር ንብረት ስጋት ውስጥ በአንድነት ጥሏል። የከኢትዮጵያ ተነስቶ መላው ዓለምን እየገረፈ ያለው ነበልባል እሳት ለምን ኢትዮጵያን የገፈቱ ቀማሽ አላደረጋትም? የብዙዎች ጥያቄና እንቆቅልሽ ነው። እስኪ ይህንን እንዳሰው የምህረት ድንኳን ኢትዮጵያ ላይ ያልተራገፈው የእሳትና አመድ ፍርድ ሚስጥርን እንተንት ነው። በኢትዮጵያ አፋር ክልል የተቀሰቀሰው የኃይሌ ጉቢ እሳተ ጎመራ ቁጣ የ1200 ዓመት የዝምታ ዋጋ ያስከፈለ አስደንጋጭ ጥሪ ሆኗል። አምዱ ቀይ ባህርን ተሻጉሮ ሳውዲ አረቢያን፣ የመንን፣ ኦማንን፣ ፓኪስታንን አልፎ እስከ ህንድ ድረስ በመጓዝ ዓለም አቀፍ በረራዎች እንዲቋረጡ አድርጓል። መላው ዓለምም ደንግጧል። እስያ ተጨንቃለች፣ አረብ ሀገራት ስጋት ውስጥ ገብተዋል። የሚገርመው ግን ይህ ሁሉ ውዥንብርና የዓለም መረበሽ መነሻ የሆነችው ኢትዮጵያ ራሷ በአመዱ ሰፊ ጉዳት አላስተናገደችም። ታዲያ እንዴት የጥፋት ምንጭ የሆነችው ሀገር እንዴት ከጥፋቱ ራቀች? የአስገራሚ ምስጥር ከመንፈሳዊም ከሳይንሳዊም አንፃር በጥልቀት ለመፈተሽ እንሞክር። የሳይንሱን ምስጢር ስናስቀድም የንፋስ አቅጣጫው የሚያሳየው የሳተላይት ካርታና የአመድ ደመና ከኢትዮጵያ ወደ ምስራቅ ሲጓዝ ያሳያል። ሳይንሱ ለዚህ አስደናቂ ክስተት የመጀመሪያውን ምላሽ ይሰጣል። ኃይሊ ጉቢ እሳተ ገሞራ በኢትዮጵያ ምስራቃዊ ጫፍ በግማሽ በረሃማ በሆነው የአፋር ስምጥ ሸለቆ ውስጥ ይገኛል። የስትራቶስፌር የንፋስ ጋሻ አመዱ እስከ 15 ኪሎ ሜትር ከፍታ ወደ ስትራስቶፌር መውጣቱ ታላቅ አደጋ ቢሆንም በተመሳሳይ ሰዓት ግን ኢትዮጵያ ተጠብቃለች የምስራቃዊው ፍልሰትን ስንፈትሸው በዚያ ከፍታ ላይ የሚነፍሰው ኃይለኛ ከባቢ አየር ንፋስ ብዙ ጊዜ ጀት ስትሪም በመባል የሚታወቀውን አመዱን በተግባር ሙሉ በሙሉ ወደ ምስራቅ አቅጣጫ ወደ ቀይ ባህርና እስያ ገፍትሮ ወስዶታል አዲስ አበባ ደህንነትንም ስናይ ግዙፍ የኢትዮጵያ ከተሞች እንደ አዲስ አበባ ደሴ ወዘተ ከአመድ ፍልሰቱ በስተምዕራብ ይገኛሉ የንፋሱ አቅጣጫ አመዱ በምስራቅ በረሃማ ስፍራዎችና በባህር ላይ እንዲወርድ አድርጎ የሀገሪቱን ዋና የህዝብ ብዛት ያለባቸውን አካባቢዎች ከመመረዝ ታድጎታል። የላቫ ገደብ ነው። ሌላው ከፍንዳታው የወጣው ማግማ ቢኖርም በብዛት የፈሰሰው በተራራማው በአፋር ምድረ በዳ ውስጥ ነው። በዚያ አካባቢ ያለው የህዝብ ብዛት እጅግ አናሳ በመሆኑ ቀጥተኛው ጉዳት ውስን ሆናል። በአጭሩ ሳይንስ የፈጣሪን ያህል ትክክለኛ የነፋስ አቅጣጫን በመጠቀም የአመዱን ፍርድ ከኢትዮጵያ ዋና ምድር ገፎ ወደ ዓለም የአየር ክልል አዘዋውሯል ይላሉ። ክፍል ሁለት ስንፈትሸው የመንፈሳዊው ሚስጥር የምህረት ድንኳን ነው። ይህ ሁሉ መረበሽ መነሻው ኢትዮጵያ ሆና ሳለች ራሷን ከማጥፋት ያስመለጣት ለምንድን ነው? መንፈሳዊ ተንታኞች ይህንን እንደ እግዚአብሔር ምህረትና ጥልቅ መልእክት አድርገው ይተረጉሙታል። አንደኛው የቁጣው ፊሽካ ለዓለም መሆኑ ነው። የኃይሌ ጉቢ ፍንዳታ በኢትዮጵያ ላይ የተፈረደ የመጨረሻ ፍርድ ሳይሆን ለዓለም የተሰጠ የቁጣ ፊሽካ ነው ብለውታል። የደሙ ጩኸትም በኢትዮጵያ ውስጥ የሚፈሰው ደም ግፍና ስቃይ ወደ ሰማይ ጮኋል። እግዚአብሔር ግን ይህንን ምድራዊ ውጥረት ለመቅጣት ከመምጣቱ በፊት ዓለም ይህንን ስቃይ እንዲመሰክር ፈልጓል። ነው አመዱ ወደ እስያ መላኩ የኢትዮጵያን ውስጣዊ ችግር ዓለም አቀፋዊ ውጤት እንዳለው የሚያሳይ መንፈሳዊ ማስጠንቀቂያ ነው። ዓለም አቀፍ ትኩረትን ስናይ ደግሞ በረራዎች ተቋርጠዋል። እንዲቋረጡም በማድረግ ፈጣሪ የሀያላን ሀገራት፣ አረብ ሀገራት፣ ህንድና ቻይና ትኩረታቸውን ወደ ኢትዮጵያ ምድር እንዲመልሱ አድርጓል። የዚህ የዓለም ብጥብጥ ምንጭ የት ነው ብለው እንዲጠይቁ አስገድዷል ይህም ለኢትዮጵያ የሰላም ጉዳይ ዓለም አቀፍ ድጋፍ እንዲያገኝ ፍርድንም በመጠቀም የመጣ ምህረት ነው ንስሐ ለመግባትም የተሰጠ ጊዜ የምህረት ድንኳን ነው የተጨነቁት የኢትዮጵያ ድንኳኖች ወደ ንስሐ እንዲቀርቡ ማሳያ ነው ፍንዳታው ምድርን የለቀቀ ታላቅ ኃይል ቢሆንም በኢትዮጵያ ምድር ላይ የቆመው የጥፋት መጠን ውስን ሆኗል። መታገስና ተስፋ ማድረግም አለብን። ይህ ማለት እግዚአብሔር በኢትዮጵያ በህዝቧ ላይ ያለው ምሕረት ገና አልተቋረጠም ማለት ነው፣ አልተወንም ማለት ነው። ልክ በዘመነ ኑህ ሰውን ከመጥፋቱ በፊት ማስጠንቀቂያ እንደተሰጠው ሁሉ የክስተትም የኃጢአታችን፣ የደም መፋሰስ ዋጋን አሳይቶ ንስሐ ለመግባትና ለመመለስ የተሰጠን የመጨረሻ ጊዜ ነው። ድንኳናችን ተጠብቋል። የምድር ቅርፊቶች ሰሌዳዎች ሲለያዩ የምድር አፍ ሲከፈትና እሳት ሲተፋ እንኳን ኢትዮጵያ መንፈሳዊ ድንኳን አላት። ማለትም የክርስቲያናዊቷ ኢትዮጵያ የልብ ምድር ከቀጥተኛ ፍርድ ተጠብቋል። ይህ የመንፈሳዊ ጥበቃና የመጨረሻ ዕድላችን ምልክት ይመስላል። ኃይሌ ጉቢ ለኢትዮጵያ የሚናገረው ቃል ግልጽ ነው። የእናንተ ውጥረት የእኔ ውጥረት ነው። የምታፈሱት ደም ምድርን አስደንግጧል። አመዱን ወደ እስያ በመላክ የኃይሉን መጠን አሳይቶ ፍርዱን ግን በጊዜ በመያዝ ኢትዮጵያን ለራሱ አጣፍንታ ተጠያቂ አድርጓታል። የኢትዮጵያ ዋና ምድር ያላረገፈችው አመድ የጊዜ ጉዳይ ሳይሆን የንስሐ ጉዳይ ነው የሚል ጥልቅ መንፈሳዊ መልእክትን ይዟል። የአስገራሚ እንዲሁም አስደንጋጭ የሆነ ክስተት ኢትዮጵያ ለሰላም ለአንድነትና ለፍትህ እንድትቆም የተሰጠ የመጨረሻው እድል ይመስላል። ውድ ቤተሰቦቻችን እናንተ በዚህ ጉዳይ ላይ ያላችሁን ሀሳብ፣ አስተያየት ብታጋሩን ደስ ይለናል። ሰላም ለነገራችን፣ ሰላም ለምድራችን።